ይህ ባህላዊ አስተዳደር ንጉሥ ኮሮፍራ በማዕከላዊ ኢትዮጵያ ክልል በጠምባሮ ብሔረሰብ ባህላዊ አስተዳደር ስርዓት የሁሉም ባህላዊ ክዋኔዎች የበላይ አስተዳዳሪ ከመሆንም በላይም የብሔረሰቡ የበላይ ሥልጣን ባለቤትነት እንደሆነ ከዘርፉ ባለድርሻ አካላት ያገኘ ነው መረጃ ያመላክታል። የጠምባሮ ልዩ ወረዳ ባህልና ቱሪዝም ጽህፈት ቤት ኃላፊ አቶ ዝናቡ ዋኖሬ እንደገለጹት ጠምባሮ ከጥንት ጀምሮም ሳይበረዙ ከትውልድ ወደ ትውልድ እየተሸጋገሩ የመጡ የበርካታ እሴቶች ባለቤት ነው። የጠንባሮ ብሔረሰብ ከሌሎች ብሔረሰቦች ጋር ተዋድዶና ተከባብሮ የኖረም የበርካታ ባህላዊ እሴቶች ባለቤት ነው ያሉት ኃላፊው ይህ የኮሮፍራ ሹመት የዚህ አንዱ አካል መሆኑን ጠቁመው ይህን መልካም እሴት ለማጎልበት ሁላችንም የድርሻችንን ልንወጣ ይገባል ብለዋል። የጠንባሮ ብሔረሰብ ዘመናዊ የመንግስት አስተዳደር ባልተዋቀረባቸው ዘመናትም የራሱ የሆነ ባህላዊ አስተዳደር የሚመራ ሆኖ ዴሞክራሲያዊ ስራ ባልታሰበበት ዘመን እንኳን ዴሞክራሲያዊ አካሄድ የሚከተልና በባህላዊ አስተዳደር ስርዓቱ ከትውልድ ወደ ትውልድ ስርዓቱና ወጉን ጠብቆ እየተሸጋገረ የኖረ ልማት ወዳድ ጠንካራ ጀግና ህዝቦች ብሔረሰብ ነው። ባህላዊ እሴቶች፣ ወጎች፣ ስርዓቶች፣ ታሪኮች፣ ትውፊቶች ለማስቀጠል ለህዝቦች አንድነትና አብሮነት ለልማት እድገት፣ ወንድማማችነትን ለማስጠበቅ ወሳኝ በሆኑ ጉዳዮች ሁላችንም አዎንታዊ ድጋፍና አበርክቶ ማከል ይጠበቅብናል። የጠንባሮ ልዩ ወረዳ ዋና አስተዳዳሪ ኢንጂነር ሀብታሙ በላይነ በበኩላቸው በብሔረሰቡ ዘንድ ላሂ ወማ፣ ባሌ ወማና ኮሮፍራ የሚባሉ ባህላዊ የስልጣን እርከኖች የብሔረሰቡ ልዩ እሴቶች መሆናቸውን ጠቁመው በዚህ ዕለት የተሾሙ ኮሮፍራ ወይንም ባህላዊ ንጉስ እኛን እንዲመሩ ሲሾሙ ማየት የሁሉም ጠንባሮ ደስታ ነው ብለዋል። ፊት ሆኖ እኛን እንዲመሩ ዛሬ ልንሾማቸው እኛ ታዳሚዎች ሆነን የባህላዊ ስርዓቱ ሲሾም ለማየት መተናል ማለት ነው። ስለዚህ ይሄ ደስታ የሁላችንም ደስታ ነው። እንደ መንግስትም ባህሉ እንዲጠናከርና መልካም እሴቶችም እንድጎለብቱ የበኩላችንን ድርሻ እንወጣለን ብለዋል። ዋና አስተዳዳሪው አክለውም ጥንት አባቶቻችን ያኖሩትን መልካም እሴት በማጎልበት ጠንባሮን ማሻገር እንድንችል ከከፋፋይ አመለካከቶች ታቅበን አንድነት ላይ በትኩረት መስራት ይጠበቅብናል ስሉም ገልጸዋል። አንድነትን አጠናክረን ከልዩነት ይልቅ ወደ አንድ በሚያደርጉን ጉዳዮች ላይ አባቶቻችን የሚሰጡት ነገር በመቀበል ጠምባሮን ብሔረሰብ ለማሻገር ለማሳደግ ሁላችንም ከውትሮው በተለየ መልክ የምንሰራ መሆኑን በዚህ አጋጣሚ ላረጋግጥላችሁ እወዳለሁ። በዕለቱ የባህላዊ ስልጣኑን የተረከቡ የኮሮፍራ ወጫቶ ላይ ሰው ልጆች የሆኑ ዶክተር አለማየሁ ወጫቶ በኢፌዴሪ አደጋ ስጋት አመራር ኮሚሽን የህዝብ ግንኙነት ዳይሬክቶሬት ዋና ስራ አስፈጻሚና ወይዘሮ ዘነበች ወጫቶ በበኩላቸው በዕለቱ በተደረገው ስርዓት ደስተኞች መሆናቸውን ጠቁመው እንደ ብሔረሰቡ ተወላጅ መልካም እሴቶቹን ለማሳደግ በሚደረጉ ጥረቶች የድርሻቸውን እንደሚወጡ ተናግረዋል። ለእኔ ዛሬ አባቴ በእንዲህ አይነት ሹመት ትልቅ ኃላፊነትን ሲሾሙ በጣም ነው ደስ ያለኝ። ያ ደግሞ ከትውልድ ወደ ትውልድ በቅብብሎች ምንም ሳይጎድፍ ወጉን ጠብቆ ሥርዓቱን ጠብቆ በእንዲህ አይነት ስደርስ ደግሞ በዘመናዊው መንገድ ደግሞ ይሄን አቀናይቶ ማስኬድ ደግሞ የዛሬ ትውልድ ኃላፊነትና ግዴታው ነው ብዬ አምናለሁ። አንዳንድ ያነጋገርናቸው የዕለቱ መርሃ ግብር ታዳሚዎችም ጠንባሮ የበርካታ ባህላዊ እሴቶች ባለቤት መሆኗን ጠቁመው እሴቶቹ ሳይበረዙ ለትውልድ እንዲሻገሩ በትኩረት ሊሰራ ይገባል ብለዋል። በመርሃ ግብሩም የጠምባሮ ልዩ ወረዳና የሙዱላ ከተማ አስተዳደርን ጨምሮም ከተለያዩ የመንግስት መዋቅሮች የተውጣጡ የመንግስት ባለድርሻ አካላት፣ የሀገር ሽማግሌዎች፣ የአጎራባች አካባቢዎች ተጋባዥ እንግዶችና ሌሎችም አካላት ተሳትፈዋል። የኮሮፍራ ሹመት በብሔረሰቡ ባህል ኮሮፍራ በነፍስ እያሉ የማይደረግ ሲሆን የቀድሞ የብሔረሰቡ ኮሮፍራ በሞት መለየትን ምክንያት በማድረግ መሆኑ ተመላክቷል።